እንኳንም ወለዱ። ለእናትና አባትህ ክብር ያድላቸው። ከአንዲት ሴት ልብ ላይ ንጉስ ነህ ልጃቸው እንኳን ፈጠረች። ሩታዬ የኔ አበባ የኔ ጨረቃ፣ አንቺም እኮ በጋሽዬ ልጅ በአብሪሽ ልብ ንግስት ነሽ። እሱ ብቻ አይደለም በአንቺ ልብ ውስጥ የነገሰው ማለት ነው። አንቺንም በአብሪሽ ልብ ውስጥ ነግሰሻል ማለት ነው፣ ንግስት ነሽ። ምንም ማድረግ አይቻልም ውዶችዬ ትላንትና እንግዲህ የአብሪሽና የሮታ የመልስ ፕሮግራም ላይ ነበር ዱባይ ላይ ማለት ነው ቲክቶክ ሰፈር በአንድ ድግሮ አቁሟል ዛሬ ምን ምን የመሰለ ቪዲዮቸው ፎቶቸው ወጣ ወጣ እያለ ይገኛል ማለት ነው ታዳኛ መፈትፈታችን ቀጥለናል እንግዲህ ትላንትና በመልሱ ፕሮግራም አንድ ቪዲዮ ሰርቼ ነበረ ታምን የተጠቀምኩት ከታች ሩታ እርጉዝ ናት የሚል ነበር ማለት ነው። እሱን አይታችሁ ወይም ደግሞ እሱን አይተሽ አንድ እህቴ የተናገርሽው ነገር አለ ማለት ነው፣ እዚህ ኮመንት ላይ ማለት ነው። አንቺና ዘቦን አምናችሁ ነበረ እመኝን ዛሬም ላይ እመኝን ማለት ነው። እና ስለ መኪና ብላችሁ ምንም የሆነ ነገር የለም። እንዲሁም ደግሞ ዛሬም ላይ እርግዝና ዋ ደገማችሁታል ሽ ማለት ነው። ያው አንዳንዴ ምን ይባል መሰለሽ አባባሉ ማለት ነው ያልሰማ ጆሮ ከጎረቤት ያጣላል ይባላል። አሁን አንቺ ስላልሰማሽ ነው እንጂ ያው ጽሑፉ ስላነበብሽ ነው እንጂ እንደዚህ አይነት ሀሳብ አስተያየት የሰጠሽው ቪዲዮ የጨርሰሽ ብታደምጪው እንደዚህ አይነት ኮመንት አሰጪም ነበር። በእርግጥም መጥፎ ኮመንት አይደለም የሰጠሽ። እጅግ በጣም አርጌ ከልብ አመሰግናለሁ። እቴዋ ካጠፋሁኝ በጣም ይቅርታ። ነገር ግን ጉዳዩ ሌላ ነው። ሌላ ደግሞ ሩታ እርጉሶና ብትወልድም ልጁ ዲቃላ ነው ብላችሁ ኮመንት የጻፋችሁ ሰዎች ደና ናችሁ? እንዴት ናችሁ? ለማንኛውም ሰብሰብ ባድርጌ ሀሳብ አስተያየት የምሰጥ ይሆናል። እናንተም ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። በዚህ አጋጣሚ ከልብ አመሰግናለሁ። ትላንትና ቪዲዮቼ እንደዚህ እንደዚህ እየሆኑ ነው የዩቱብ ቻናሌ እንደዚህ እየሆኑ ነው ስላችሁ ላይክ እያደረጋችሁ አበረታታችሁኛል። እጅግ በጣም አርጌ ከልብ አመሰግናለሁ። ክበሩልኝ፣ የኔ ውዶች ማለት ነው። በሱም አንዳንድ ነገር እላለሁ። ብቻ ላይክ እያደረጋችሁ ከኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም ብያለሁ። በያላችሁበት ሰላማችሁ አላብዛል። ላላፊ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሳብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከለባ አመሰግናለሁ። አላህ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ እንግዲህ የአብርሽ እና የሩታ የመልስ ፕሮግራማቸው ነው። ዛሬን ደግሜ ይዤ የመጣሁት ማለት ነው ያለ ምክንያት አይደለም። ደግሜ ይዤ የመጣሁት ማለት ነው የእኔ አበባዎች የእኔ ጨረቃዎች፣ በደንብ ሰው እያንጫጩት እያንጫጩት ዳግም እያንጫጩ ስለሆነ ነው ይዤ የመጣሁት ማለት ነው። እንግዲህ እንደዚህ አእምሮ ተውበው ውብ ሆነው ንግስትና ንጉስ ሆነው ዱባይ ላይ ታይተዋል ማለት ነው። የመልስ ፕሮግራማቸው ዱባይ ላይ አርገዋል። ያው ሰሞኑ የሰርጋቸው ፕሮግራም ነበር። በሰርጋቸው ፕሮግራም ትንሽ ሰው ነበር የታደመው ማለት ነው። ትናንትና እንዳያችሁት በዛ ብሎ ነበር ማለት ነው። በዓለም ከመሆኑ የተነሳ ማለት ነው። በዛ ብሎ ነበረ እና ሰሞኑ በአስር ሰው የታደመው ሰርግ አሁን በብዙ ሰው በዛ። ያላችሁ ደህና ናችሁ? እንዴት ናችሁ? እኔ የምለው እኔ እኮ አንዳንዴ እኮ ግር አገባኝ። አሁን የእናንተ ጉዳይ እውነቴን ነው የምላችሁ፣ ጆ ማለት ጭንቅላታችን ሸቀለ እንዴ? ሸቀለ። አይዟችሁ፣ አይዟችሁ፣ አይዟችሁ። እኔ እኮ መሸቀላችሁ እኮ አላወኩም ነበር። አሁን አሁን ግን እየተረዳሁላችሁ ነው። ግን ምን ዋጋ አለው? በአብዛኛው እኮ የሸቀላችሁ የሸቀላችሁ ማለት ነው። ሁሉም ባይሆንም፣ አንዳንዶቹ የሸቀላችሁ አረብ ሀገር ላይ የምትገኙ ናችሁ። ዶ ኢትዮጵያ ቢሆን እኮ እንዲሁ አማኑኤል ግቡት ትባሉ ነበር። እንዲሁ ስደት ላይ እኮ እናቴ ሽሜሲ እንጂ አይቀ ሽሜሲም እራሱ እንዲሁ ህገ ፍቃድ ይጠይቃል ማለት እንዲሁ ህጋዊ ይጠይቃል ማለት ነው። ለማንኛው እውነት ነው የሸቀለው አእምሯችሁ፣ አስተካክሉት። በቃ አስተካክሉት። ምን ነው ጨነቃችሁ? ብዙን ሰው ሲገኝ ጨነቃችሁ፣ ትንሽም ሰው ሲገኝ ጨነቃችሁ። በሰላማችሁ ነው፣ አትጨነቁ። እንዲሁ በሰው ፕሮግራም ለጭንቅ ጥብብ ከምትሉ የራሳችሁ ጉዳይ ቢያስጨንቃቸው አይሻልም አይሻልም። ለማንኛውም መልካም የመናደር ጊዜ ይሆንላችሁ ማለት ነው። ሌላው ምንድን ነው ትላንትና ታምዴል ባደረግኩት ወይም ርዕስ ባደረግኩት፣ ሮታ አረገዘች ባልኩት ምንድነው ቀለም አንቺና ዘቦኮ አምናችሁ ነበር። እመኝን እመኝን የኔ ውድ የሆነ ኢንፎርሜሽን ሳንሰማ የሆነ ነገር የምንናገረው ነገር የለም ያው እኛም ብቻ ሳይሆን ሁላችሁንም ሰምታችሁ ነበር። አብሬሽ ለሩታ ሰፕራይዝ አደርጋታለሁ፣ ለእሷን ብቻ ሳይሆን እናንተንም ሰፕራይዝ ትሆናላችሁ ብሎን ነበር። ነገር ግን በሆነ በሆነ ጉዳይ አልተሳካምና ያ ሰፕራይዝ ሳወጡ ቀርተው የመስክ ፎቶቸው አወጡ ማለት ነው። ብዙዎቹ እንደውም መኪና ነው መኪና ነው መኪና አብሬሽ መኪና ነው ብሎ ባይናገርም ነገር ግን ሰፕራይዝ አድርጋት አለው ብሎ ነበር። ከዛ ተነስተን ነው እኛ በውስጥም የደረሰን ነገር ስለነበረ ነው መኪና ሰፕራይዝ ሊያደርጋት ነው ለሩት ታዬ ብለን የተናገር ነው ማለት ነው። ስለዚህ የከፋ ነገር አይደለም የተናገር ነው ማለት ነው። ሌላው ትናንትና ስለ እርግዝናው ማለት ነው ርዕስ ስለሰጠት ወይንታምንል እኔ አንዳንዴ ርዕስ አይታችሁ ታምኔል ላይ የተጻፈውን ፎከስ አድርጋችሁ ገብታችሁ ኮመንት የምትሰጡ ኮመንታተሮች በጣም ነው የምታሳዝኑኝ፣ ማለት ነው ቢያንስ ቢያንስ አምስት ደቂቃ ወይም ደግሞ አራት ደቂቃ ቪዲዮ ለማድበጥ ሞክሮ ማለት ነው እና እኔ አርግዛለች የሚል ከአንድ በቴ አልወጣም። ታምኔል ነው የተጠቀምኩት ማለት ነው። ያ መልስ ነው የሰጠሁት። ገብተሽ ይሳቅ ላይ ወይም ገብታችሁ ይሳቅ ቪዲዮ የለቀቀው ከሁለት ቀን በፊት የለቀቀውን ቪዲዮ እዩት። እያንዳንዱ ስለ ሩታ እርግዝና ነው እንትን የጻፉት ማለት ነው። እንዲሁም ደግሞ ሩታ እየጋገብታችሁ ቪዲዮዋ ማለት ነው ከትላንት ወዲያ የለቀቀችው ቪዲዮዋ ላይ ሩታ ታስታውቃለች፣ እርጉዝ ናት፣ እርጉዝ ናት እየተባለ ነበር ማለት ነው። እና እንዶ የተመኛችሁት በሆነላት እንዶ ባደረገላት እን አርግዛ ወልዳ በተገላገለች ከዚህ ሁሉ ወሬ ብዬ ነው እንጂ መልካም ምኞት የተመኘሁት እኔ ሩታ የእውነትም እርጉዝናት ብዬ አልተናገርኩም። ውዶችዬ አልተናገርኩም፣ ከአንደበቴም አልወጣም። እንግዲህ ሰው ኮመንታተሮች ባየው ነገር ነው መላምት የሚሰጠው ማለት ነው። ለምን መላምት ትሰጠ፣ ለምን ገምት ካይባለ መብቱ ነው አንድ ሰው ቤት ቪዲዮ ገብቶ እስካየ ድረስ የሆነ ሀሳብ የመስጠት የመኮመት መብት አለው ማለት ነው። እኔን ጋር ይህን ስለ ጻፍሽን ያስከፍቶኛል ማለት አይደለም። ምናልባት በንግግርን ካስከፋውሽ እጅግ በጣም ይቅርታ የኔ ውድ። ስለምታምኝን ነው እንደዚ አይነት ነገር የተናገርሹ ማለት ነው እና እመኑን፣ እኛም የሆነ ነገር ፍንጭ ሳንይዝ አናወራም ለማለት ፈልጌ ነው ማለት ነው። እና ስለ እርግዝናው እኔ ከአንደ በቴ አልወጣም፣ ለኮመንታተሮች ነው መልስ የሰጠውት ማለት ነው። የተመኛችሁት ያሰባችሁትን ነገር እንደው በሆነላ በተሰካላት ነው ያልኩት ማለት ነው። ሌላው ደግሞ ሩታር ጉዝናት ሩታር ጉዝናት ሩታር ጉዝናት ብሎ ሰው ሲያወራ ትላንትና የሆነ ቤት እንደው በውስጥ ተልኮልኝ ነበር ኮመንቱ ማለት ነው። ሁነህ ለመናገር ወላሂ ለማምጣት አስጠላኝ ማለት ነው። አንዳንዴ ለማስታወል ሞክሮ የሆነ ሰው እናሸማቅቀዋለን ስትሉ ራሳችሁ ምናክል ማለት ለራሳችሁ የሆነ ግምት ነው የምታሰጡት ማለት ነው። እናንተ አእምሯችሁ ጥሩ እንዳልሆነ ልባችሁ ጥሩ አስተሳሰብ እንደሌለው ነው የምታስታውቁት ማለት ነው። ሩታ አርግዛ ብትወልድም ልጇ ዲቃላ ነው ያልሺው ልጅ ደህና ነሽ? እንዴት ነሽ? እንዴት ናችሁ? በዚህም ሀሳብ የተሳተፋችሁ ማለት ነው። የሩታ ልጅ በምንም ተአምር ዲቃላ ሊባል አይቻልም። ዲቃላ የሚባለው አንድ ሰው ኒካ ሳይታሰርለት የወለደው ልጅ ወይም ደግሞ ሽምግልና ሳይላክ እናት አባት ሳይፈቅዱ የተወለደ ልጅ ብቻ ነው ዲቃላ ሊባል የሚችለው ማለት ነው። ስለዚህ አንድ ሰው ኒካ ተደርጎለት ሺ ጊዜ ሰርግ ባይሰርግም ኒካ ከተደረገለት ከኒካ በኋላ አብረው ሆነው ሰርግ ካልፈለጉ አብረው ሆነው ብትወልድ ዲቃላ ሊባል አይችልም ሩታም ሽማግሌ ልከዋል እናት አባት ቁጭ ብለው ልጅህ ለልጄ ተባብለዋል ማለት ነው ስለዚህ የቱ ጋ ነው ዲቃላ የሚያስ ብለው ማለት ነው አንድ ሰው ሲፈል ፍላጎት ሲኖረ እኮ ነው ሰርግ የሚሰርገው ማለት ነው። ፍላጎት ሲኖረው ነው በቃ። ሰርግ ማለት ደግሞ ቤተሰብ ለማስተዋወቅ ለዋይታ፣ ለወሬ እንጂ ለምንም ቁም ነገር የለውም ሰርግ ማለት ነው። ስለዚህ ምኑ ጋ ነው ዲቃላ ማለት ነው? እናንተ ተንከሴሶች፣ እናት አባት ተመራርቀው ልጄ ለልጄ ተባብለዋል ስለዚህ ብታረግዝም ብትወልድም በባሏን በባሏ የወለደችው ዲቃል አይደለም። እሺ ለማንኛውም ሰው ጥላለው፣ ባልሆነ ነገር ሰው ጥላለው ስትሉ እራሳችሁ እንዳትወድቁ ፍሩ። እራሳችሁ እንዳትወድቁ ፍሩ። እንዴ በአንዱ ስትሏችሁ ስትሉ አልሳካም ሲሏችሁ ደግሞ በአንዱ ትመጣላችሁ። አንዱ ብላችሁ ደግሞ አንዱ ሳይሳካላችሁ ስትመጡ በአንዱ ትመጣላችሁ። በሰላማችሁ ነው። ምን ያክል ግን መጥፎ ብትሆኑ ነው ይህን ያክል ነገር የምታስቡት ማለት ነው። እኔ ለእናንተ እንደ አላህ ልቦና ይስጣችሁ ነው የምላችሁ ማለት ነው። እና ሴት ልጅን ለማንቋሸሽ፣ ዝቅ ለማድረግ አትሞክር። እሺ፣ ዝቅ ለማድረግ አትሞክሩ። መቼም ሰውን ዝቅ ስታደረጉ፣ እናንተ ዝቅ እንዳላችሁ ደግሞ ማወቅ አለባችሁ ማለት ነው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ሰላማችኋላ ያብዛልኝ። እወዳችኋለሁ። ባይ